የሰው ልጅ ተፈጥሮውን ቢያውቅ ቢሰለጥንበትና ቢበለጽግበት ኃይለኛ ቅዱስ ንጉስ ይሆናል። በተለይም ወንዱ ለእውነት ለጽድቅ፣ ለፍትህ የሚኖር የሚሞት፣ የሚጋደል፣ የሚቆም ይሆናል። ነገር ግን ትውልዱ ይልቁንም ወንዱ እንዲህ እንዳይሆን የሚፈልጉ ሶስት ተቋማት አሉ። ልነግርህ ነው ሶስተኛ መገናኛ ብዙሃን መገናኛ ብዙሃን መረጃ ማቀበያ ናቸው። ለመረጃ ልውጥ የሚያገለግሉ ተቋማት ናቸው። መገናኛ ብዙሃን ስልህ እንግዲህ ቴሌቪዥኑን ሚኒስትሪ ሚዲያ የሚባለውን ቴሌቪዥኑን፣ ሬዲዮን ጨምሮ ሶሻል ሚዲያውን ማህበራዊ ትስስር ገጾቹንም ጭምር ነው ምልክ እነዚህ እንግዲህ ዋነኛ ዓላማቸው ትርፍ ነው። ለትርፍ ነው የተቋቋሙት፣ ትርፍ ይፈልጋሉ። ለትርፍ ሲሉ ደግሞ የትኛውም ሊያተርፋቸው ሊያዋጣቸው የሚችለውን ዜና ማቅረባቸው አይቀርም። ታዲያ እነዚህ መገናኛ ብዙሃን በዝርዝር በጣም በጥልቀት አልገባም እ ነካ ነካ እያረኩ ነው ማልፍልግ፣ ሶስት መንገዶችን ይጠቀማሉ። አንደኛው ዋዛና ፈዛዛ፣ ሳቅና ስላቅ እያዝናኑ ማስተማር በሚሉት ፈሊጥ ሳቅና ስላቅ ያበዛሉ። ሳቅና ስላቁ ትውልዱ ተፈጥሮውን እንዳያ ቁም ነገር እንዳይረዳ እየሆነበት ያለውን እየሆነ ያለውን ነገር እንዳያገናዝብ የቆመበትን ያለበትን፣ መፃዩን ያለፈውን እንዳያስተውል የሚያደርጉ ናቸው። ለስሙ ግን ያው ስድስት ቀን ሰርቶ ሰባተኛውን ቀን ቢያርፍበት ቢዝናናበት ምን ችግር አለው? እያዝናና ብናስተምር ይላሉ። ምንም ሙሉ በሙሉ የማልስማማበት ጉዳይ ነው። እኔ ምንም አልዝናናም። አሁን በመሳቅ ምንድነው መሳቅ? እውነቴን ነው የምላችሁ፣ ኮሜዲ ከፍቼ እኔ ላይ ምንም አይደብረኝ ድብርት ውስጥ ማልገባ ቴሌቪዥን ከፍቼ ያልዝናናም ድራማ ላይ እንዲያስቀኝ እንድዝናና ብዬ ለምን አይደበረኝም? ማይደብረኝ የምኖርለት አላማ ለሱ አይመችኝ ከምኖርለት አላማ አንጻር ማለት ነው። ስለዚህ ሳቅና ስላቅ አሁን ትውልድ ውስጥ በጣም ስር ሰደዋል። አባት ሚስቱን ልጆቹን አቅፎ አልጋ ላይ ሶፋ ላይ ቁጭ ብሎ ኪኪኪኪ ሲል ይላል በተለይ ደግሞ ምዕራባውያን በዘጠናዎቹ አካባቢ ያጠፋ ወንዶቻቸውን ያኮላሸ የሲትኮም ድራማ የተጀመረበት ጊዜ ነበር። ያን ጊዜ ብዙዎች የምዕራባውያን ወንዶች ጠፍተዋል። እኛም ሀገር መጥቷል። ቤቶችን ማስታወስ እንችላለን። ዘሩ ቀለጠ ደንበኛ የፍዝና የጅላጅል አባቶች አባወራዎች አይከነው የሆነ ማለት ነው። ብዙ ወንዶች እሱን ለመሆን ስራ ቦታ እንደሱ አክት ለማድረግ የሚሞክሩ በጣም ጅላጅል ወንዶች ተፈጥረውብን ነበር። አሁን ደግሞ በስንቱ የሚባል መጡልናል። በጣም ያሳዝናል። አባት ሚስትና ልጆችን ይዞ በስንቱን እያየ ሲስቅ ምን ማለት ነው? ለጊዜው እኮ እዛ ውስጥ የምናየውን ካራክተር ነው የሚያስቀን። ግን ሳናውቀው እኮ ያ ካራክተር ነው እኛ ውስጥ ዴቨሎፕ እያደረገ ያለው ተጽዕኖ፣ ልጆቻችን ውስጥ ስ ቢሆን የአምስት ዓመት የስድስት ዓመት የአስር ዓመት የአስራ አምስት ዓመት ልጆቻችን በስንቱ ምን ሊሆኑ ነው የሚወት። ምንድን ነው ትርጉሙ? ገጸ ባህሪያቶቹን ተዋቸው። ሰዎቹን ተዋቸው። ገንዘባቸው ነው። ገንዘብ ይሰራሉ። ዜ ዶንት ኬር አባውት ዘ ጄኔሬሽን። ስለ ትውልዱ ግድ የላቸውም። እነሱ ምንም ነገር ከተሰጣቸው ስክሪፕት ይሰራሉ። ይህን ሰዓት ቤት እየሰሩበት ይሆናል። መኪና እየገዙበት ይሆናል። ልጆቻቸውን እያስተማሩበት ይሆናል። ወገኔ ግን እየሞተ ነው በቁሙ። ሁለተኛ እዛው መገናኛ ብዙሃን ላይ የምጠቅሰው ነገር ምንድን ነው? ብሶትና ሮሮ ማውራት ነው። ሶሻል ሚዲያዎቻችንን ነው ያቸው የብሶትና የሮሮ ጥርቅም ናቸው። ዩቲዩብ ላይ ግቡና ስለ ቤተክርስቲያንም ስለ ሀገርም የሚያወሩ ቻናሎች ቸው። ብሶትና ሮሮ ብቻ ሶሉሽን ያላቸው በሶሉሽን ዙሪያ የሚያወሩ ሰዎች እንኳን አይደሉም። ምክንያቱም ሶሉሽን አያበላም መፍትሄ አያበላም፣ እንዳውም ያስበላል እንጂ መፍትሄ እንዳውም ያስበላል፣ ራስን ያስበላል፣ መስዋዕትነት፣ ሰማዕትነት ውስጥ ያስገባል። እሱን አይፈልግም ወንድሜ። የወንድ ተፈጥሮ አይደለም እኮ ማላዘን ሚዲያ ላይ ወጥቶ እንዲህ ሰው ያላዝናል። በማላዘን ሰው እንዴት ብር ያገኛል? ገደሏቸው፣ ፈለጧቸው፣ አባረሯቸው፣ ደፈሯቸው፣ ሰነጠቋቸው፣ ቆረጧቸው እንዲህ እያለ እንዴት ሰው መቶ ሺህ ብር በወገኖቹ ላይ ይሰራል? እውነቴን እኮ ነው የምሏቸው ከዛ ብር አስር ሺህ ብር አምስት ሺህ ብር መቶ ሺህ ብርም ለቤተክርስቲያንና ለድሃው ለተበደለው ወገን መስጠት ምን ጥቅም አለው? በቁም እኮ እየገደል ነው ወገኔ በተለይም ወንድሞችን እቺን ሀገር እቺን ቤተክርስቲያን ሊታደጉ የሚገባቸው ወንድሞች በተለይ በቁም አልጫ እየተደረጉ ነው። ሶስተኛ ደረጃ ደግሞ ከእነዚህ ትንሽ ተሻሉ የምንላቸው ብሶቱን በትንታኔ በብልት በብልት የሚያስቀምጡ ሰዎች አሁንም እነሱ ጋር መፍትሄ የለም። ኤንዌስ ግን መገናኛ ብዙኃን ምንድን ነው ትኩረት ይፈልጋሉ። ይህንን ትኩረት አሁን ባልኳቸው በሶስት በተለያዩ ከዚህም በላይ በሆኑ መንገዶች ትኩረትን ከህዝቡ ይሰበስባሉ፣ ለነጋዴው ይሸጣሉ። ትኩረቱ ትውልዱ ውድ የሆነ ጊዜውን በየትኛውም የማይተካውን ገንዘቡን ጉልበቱን ገንዘብና ወርቅን ሌላውን አይደለም፣ ጊዜውን እየገበረ ይሸቀልበታል። ሁለተኛ በሁለተኛ ደረጃ ትውልዱ አልጫ እንዲሆን የሚፈልጉት እነማን ናቸው መሰላቸው? ቤተ መንግስት ነው። ቤተ መንግስት እንግዲህ ቦታው ያስተዳደር ቦታ ነው። ሀገርን የሚያስተዳድር ነው፣ እዛ ቦታ ላይ የሚቀመጠው አካል ያ ቤተ መንግስት እንግዲህ ባሉት ሶስት አካላት ያ ቤተ መንግስት ወይም ያ መንግስት ባሉት ሶስት አካላት ህግ አውጪ፣ ህግ ተርኳሚ፣ ህግ አስፈጻሚ አደለ ተቋማት አማካኝነት የተለያዩ ሌሎችን የሚያገልግሉት ተቋማትን በመጠቀም ህዝቡ ለሱ ሰጥለጥ ብሎ የሚገዛበትን መንገድ ይፈልጋል። የህዝቡ እድገት፣ የህዝቡ ህልውና፣ የህዝቡ ብልጽግና እሱ አደለም የሚታየው፣ ህዝቡ ሰጥለጥ ብሎ ሲሆን፣ ኃይለኛ ትውልድ አይፈልግም። በምንም አይነት መልኩ በየትኛውም መንገድ በጡንቻው ኃይለኛ የሆነ በአእምሮ ኃይለኛ የሆነ በመንፈሳዊ ወቱ ኃይለኛ የሆነ በስሜቱ ላይ በመሰልጠን ኃይለኛ የሆነ ትውልድ አይፈልግም። ስለዚህ ስሜቱ ላይ ያልሰለጠነ ብሶት መረን የሆነ ትውልድ ይፈልጋል። ብሶት ላይ ያለ መረን የሆነ ትውልድ ይፈልጋል። በመንፈሳዊ ህይወቱም እንደዚሁ የሰለጠነ አይፈልግም። በመንፈሳዊ ህይወቱ ሰለጥን፣ በመንፈሳዊ መነጽር መርምሮ የእሱን ጥሪና የአምላኩን ፈቃድ ሲገባው ለእውነት ለፍትህ ለጽድቅ የሚቆም የሚሟገት ይሆንበታል። በጉልበቱ ኃይለኛ እንዲሆንበት አይፈልግም። በአእምሮም እንደዚ ኃይለኛ እንዲሆንበት አይፈልግም። ስለዚህ ደካማ ጎስቋላ ትውልድ ቢሆን በጣም የሚፈልገው ነው መንግስት ትውልዱ ማለት ነው። ከነዛ ውስጥ ኃይለኛ ትውልድ ኃይለኛ ሰዎችን ይፈልጋል። ለምን? ለህግ አስከባሪ፣ ህግ አስፈጻሚ ለሚባለው አካል ኃይለኛ ያስፈልጓል። የሚጠብቁት ስልጣኑ፣ የሚጠብቁለት ቤተመንግስቱ፣ የሚጠብቁለት እነሱ ስለሆኑ፣ ድንበር ላይ የሚጠብቁለት እነሱ ስለሆነ እነሱን እየቀለበ እንደ ሮቦት እንደ እንሰሳ የፈለገው ቦታ እያዘመተ ግደሉ፣ ፍለጡ፣ ቁረጥ ብላቸዋል። ስለዚህ ከህዝቡ ውስጥ ኃይለኛ የሚደረገው እሱ ኮንትሮል የሚያደርጋቸው እነዛ ወታደሮቹ የወታደሩ ተቋማት ይሆናሉ ማለት ነው የሚሊተሪ ተቋማቶች ብቻ ይሆናሉ። መንግስት ኃይለኛ እንደሆነ አይፈልግም ህዝቡ ስለዚህ አሁን እንዳልኳችሁ በህግ አውጪው፣ ህግ አስፈጻሚ፣ ህግ ተርጓሚ አካል በመገናዘብ ይህንን ስራ ይሰራሉ። በይበልጥ ግን መንግስት ትውልዱ ኃይለኛ እንዲሆን ኃይለኛ እንዳይሆንበት ከሚያደርግ እንዳይሆንበት ከሚጠቀምበት መሳሪያው ውጤታማ የሆነ መሳሪያው፣ ይሄ መሳሪያ በምዕራባውያንም ትውልዳቸውን አልጫ በማድረግ ነፈዝ በማድረግ ተጠቅመበታል፣ ትምህርት ሚኒስቴር ነው። ለምን እኛ ልጆች ወለድን ገና ሶስት ዓመት አራት ዓመት ሲሞላችሁ ትምህርት ቤት ይግባ ነው ምንለው። ቁም ነገር የሚማር ይመስለናል። ያው ቁም ነገር ሲባል እንግዲህ ማስትሬት እና ዶክትሬት እኮ ሊይዝ ይችላል። ሐኪም እና ኢንጂነር ምናም ፓይለት እኮ ሊሆን ይችላል። ግን ሰው መሆን አይችልም። የተዘረጋው የትምህርት ስርዓት ለትውልዱ ምንም የሚጠቅም አይደለም። በዚህ ትምህርት ስርዓት ሄዶ ማስትሬት እና ዶክትሬት ከያዘው ፕሮፌሰር ከሆነ ሰውዬ ይልቅ ፕሮፌሰር ከሆነ ሰውዬ ይልቅ በጣቱ ፊደል እና ቁጥር የሚቆጥረው ገጠር ያለው ገበሬ በጣም ሰው ነው፣ ፍጹም ሰው ነው። ፕሮፌሰሩ፣ ዶክተሩ ዛሬ ሆዳደር ሆኖ ሀገርና ቤተክርስቲያን የሚሸጥብን ሆኗላ ሰው መሆን እያቃተው ነው። ትምህርት ስርዓቱ እንደዛ እያደረገን አደለም። ሴስሉስ እንደዚህ ይላል። የትምህርት ስርዓታችን፣ ዘመናዊ ትምህርት ስርዓታችን ሰው እያደረገ አደለም። ነገ ነገ ይሄ ሰውነት ይፈርሳል። ዲስቶፒያን ፊውቸር ይፈጠራል። ውጥንቅጦ የገባ ዓለም ውስጥ እንገባለን። ምክንያቱም ማስትሬትና ዶክትሬት ሊይዙ ይችላሉ እነዚህ ሰዎች፣ ኢንጂነርና ፓይለት ሊሆኑ ይችላሉ እነዚህ ሰዎች፣ ሰው መሆን ግን አይችሉም። ሰው መሆን ያቆማሉ። ሰው መሆን ያቆሙለት እኛም ሰውነታችን ይፈርሳል። በአጠቃላይ መግባባትም አንችልም ነበር ሲኤስ ሊዩስ በ1940ዎቹ አካባቢ የተናገረው እንግሊዛዊ መምህር ነው። እሱን ሌላ ቀን እናወራለን። ከዚህ አንጻር ታዲያ አሁንም የትምህርት ስርዓታችን እንደዛ ነው እያፈራልን ያለ ነው። መንግስትም ደግሞ ይህንን ይፈልገዋል። የትምህርት ሚኒስቴርም ተደርጎ የሚሾሙትን ሰዎች በቅርብ እንኳን የማቃቸውን ከደርግ ዘመን ወዲህ የማስታውሳቸውን ሰዎች ለመጥቀስ ያክል እነዚህ ሰዎች ከመጡ በኋላ ትምህርት ስርዓቱ ትምህርት ጥራቱ ምንድን ሆነው? ከናካቴ እኮ ነው የጠፋው። የትምህርት ስርዓቱ የትምህርቱ ጥራት ተምሮ ራሱን በቋንቋ በቃላት፣ በፊደል መግለጽ የማይችል ግን ማስሬትና ዶክትሬት የያዙ ትውልድ ሆኖ ያፈራ ነው አይደለ? ሚኒስቴሮቻችን ይሄ ይገዳቸዋል? ዜ ዶንት ኬር አስሎንጋስ ሀ ቪኤት ቪኤት እስካላቸው ድረስ መቶ ሺህ ሁለት መቶ ሺህ እስከተከፈላቸው ድረስ ጉዳያቸው አይደለም። ምክንያቱም ዓላማው ትውልዱን አልጫ ማድረግ ነው እንጂ ትውልዱን ኢምፓወር ማድረግ አይደለም በእውቀትና በትምህርት ስለዚህ መንግስት ይሄንን በተለይ በትምህርት ስርዓቱ ውስጥ ያሳከዋል። ትምህርት ስርዓቱ ለምን እንደዛ ሆነ፣ እንዴት እንደዛ ሆነ፣ መቼ እንደዛ ሆነ ሌላ ጊዜ ደግሞ እናወራለን። በዚህ ጉዳይ ላይ አንዳንድ ነገሮች ስላሉኝ ማለት ነው። በመጨረሻ ደረጃ ለዚህ ዝግጁ ናቸው። በአንደኛ ደረጃ አታምኑኝ የሚንም ብነግራቸው በአንደኛ ደረጃ ትቀየሙኝ ያላቸው ወይም ብነግራቸው በአንደኛ ደረጃ በእርግጥ አበዛሁ እንደምትሉኝ ያውቃሉ። በአንደኛ ደረጃ ትውልዱን አልጫ በማድረግ ከፍተኛ ከፍተኛ ሚና እየተጫወተ ያለው በተለይ አሁን ባለንበት ጊዜና ዘመን እኔ ሄኖክ ኃይለ ገብርኤል እድሜ 43 ዓመት በሆነበት ጊዜና ዘመን በዚህ በ2017 ዓመተ ምህረት አሁን ባለንበት ጊዜና ዘመን ትውልዱን አልጫ በማድረግ ከፍተኛ ሚና የሚጫወተው ቤተክህነት ነው። ቤተክህነት ትውልዱ ኃይለኛ፣ ንጉስ፣ ቅዱስ እንዲሆን አይፈልግም። ስለዚህም የጎጠኞች የወዳደሮች አደሮች መናኸሪያ ሆኖ እሱ የሚዘረጉት ማንኛውም መርሃ ግብሮች በየትኛውም ማህበራት በየትኛውም ተቋማት በቤተ ክርስቲያኗ ስር ያሉት ሁሉ ስራቸው ትውልዱን ማፍዘዝ፣ ማደንዘዝ፣ ማደህየት ነው። ዝም ብዬ በስሜት አይደለም የማውራው የምሰራቸው ጥናቶች የሚነግሩኝ ነገር ነው። ይሄ በተለይ ቤተ ክህነቱ በተለይ ተጽዕኖ፣ ለምንድን ነው ከቤተ መንግስትና ከመገናኛ ብዙኃን የከፋው ብትሉኝ፣ ትውልዱ ቤተ ክርስቲያን አካባቢ ሲመጣ እሰማለሁ ብሎ የሚያምነው የአምላኩን የአባቱን ቃል ነው። እነዛ መምህራን እነዛ ሊቃውንት መንገድ አፍ ቧንቧ ሆኖ ከአምላካቸው የተቀበሉትን ትእዛዝ ከአባታችን የተቀበሉትን ትእዛዝ ያስተላልፉልናል ብሎ ነው የሚያስበው። ነገር ግን ሆዳደሮችና ጎጠኞች እንደተሰገሰጉ አያቅም፣ አያስተውልም፣ አይመረምርም፣ አይጠይቅም በአብዛኛው አምኖ ይገባል። በአብዛኛው አምኖ ስለሚመጣ ይታለላል፣ ይሸውዳል። ይህንን ደግሞ መንግስት ስለሚያቅ የትኛውም የሚመጣው አምባገነን መንግስት ስለሚያቅ ይህንን ስለሚያቅ ቤተክርስቲያንን በቀኝ እጁ መያዝ ይፈልጋል። በቀኝ እጁ በግራ እጁ ማ በቀኝ እጁ ነው የሚይዛት ምክንያቱም ተጽዕኖ ከፍተኛ ነው። ከወታደሩ የበለጠ ተጽዕኖ አላት ቤተክርስቲያን ነው። ስለዚህ የመጡትን አምባገነን መንግስታት ብታያቸው ከደርግ ጊዜ ጀምሮ ያደግን ብትሉት አሁንም ብትሉት የሚፈልጉትን ሰው ቦታው ላይ መቀያየር ይፈልጋሉ ይቀያይሩታል ያደርጉታል። እነዛም ሰዎች ታዲያ ያውቃሉ የመጡበትን የተላኩበትን ዓላማ። እነሱም ፍላጎት አላቸው የራሳቸው ያልሰለጠኑበት በስም ብቻ በልምድ ብቻ ግን አርባ ዓመት ሃምሳ ዓመት በምንኩስና በክህነት አገልግሎት ስለኖሩ ብቻ ክርስቲያን ይባላሉ እንጂ ምንም ሊሰለጥኑበት በሚገባው ስጋዊ ፍትሕታቸው ላይ ሳይሰለጥኑ፣ ወዳደርነቱ ዘረኝነቱ ሰልጥኖባቸው እንደገናም ደግሞ ለጠላት መሳሪያ ይሆናሉ ማለት ነው እነሱ ሰዎች። ስለዚህ እነዚህ ሰዎች የሚዘረጉት መርሃ ግብር ሴም ተመሳሳይ ነው። ትውልዱን አልጫ ማድረግ ነው። ከትውልዱ ማንም ማንም ኃይለኛ እንዲሆን አይፈልግም። ማንም ንጉስ እንዲሆን አይፈልግም። ማንም ቅዱስ እንዲሆን አይፈልግም። አባታችን የፈጠረን ግን ነግሬያቸዋለሁ፣ ኃይለኛ ንጉስ ቅዱስ እንድንሆን ነው። አባቶቻችን በዛ መልክ ነው የኖሩት። ምንድን ነው ንጉስና ቅዱስ የምትል ቆይ፣ ስንት ሰው ሊነግስ ነው? መቶ ሀያ ሚሊዮን ሕዝብ አለ ኢትዮጵያ ውስጥ። መቶ ሀያ ሚሊዮን ሕዝብ ንጉስ ሊሆን ነው? አሁ ንግስና ማለት የግድ ኢትዮጵያ ላይ መሆን አለበት? የግድ ሀገር ላይ መሆን አለበት ከሀገር የበለጠ ለማስተዳደር የሚከብድ ማን እንደሆነ ታውቃለህ? አንተ ራስህ ራስህ ይከብድሃል። ይሄ ሰውነት ይከብድሃል። በዚህ ሰውነት ላይ ነው ንግስና። ይህን ሰውነት ማሸነፍ ነው ንግስና። ሰልጥንበት የምለውም ይህ ሰውነት ላይ ነው። እንዳትሰለጥንበት የሚፈልጉትም እነሱ ይሄ ሰውነት ላይ ነው። እሱ ሰውነት ላይ ስትሰለጥንበት፣ እሱ ሰውነት ላይ ስትበለጸግበት፣ ይህን ሰውነትን ኃይለኛ ስታደርገው ይፈራሉ። አይፈልጉም አይፈልጉም። ምክንያቱም የእነሱን ዘረኝነት፣ የእነሱን ምስና፣ የእነሱን ኢፍታዊነት ልትቃወምባቸው ስለሆነ ማለት ነው። ስለዚህ ቤተ ክርስቲያኗ በተለይ ከሶሻሊስት ስርዓት ወዲህ የዚህ መናሪያ ይሆናለች። ሶሻሊስት ስርዓት ስላችሁ እንግዲህ ሶሻሊዝምን አልወዶም፣ ካርል ማርክስን አልወዶም፣ ግልጽ ነው የምናገረው፣ ኮሚኒዝምም አልወዶም። ግን ቤተ ክርስቲያን ለምንድን ነው ኮሚኒዝም እንደፈለገ ወይም ሶሻሊዝም ካርል ማርክስ አይዲዮሎጂ እንደፈለገ እንዲንሰራፋበት እድል ሊሆን የተመቸው የተመቸችው የተመቸችው ለምንድን ነው ብትለኝ፣ ቤተክርስቲያን ስስብልት አላት። ስስብልት ኢኔሴንስ የምታስተላለፈው መልእክት ጋር አስተውላችሁ ከሆነ ለተጎዳው፣ ለተጨኮኑት፣ ለተገፉት፣ ለተደፉት ማዘን መራራት ተገቢ ነው፣ መጽሐፍ ቅዱሳዊ ነው። በተለይም ደግሞ አዲስ ኪዳናዊ ነው አደለ? በወንጌል የተነገረን ይህኑ ነው እንድናደርገው የተፈለገው። ታዲያ ካርል ማርክስ ምን ብሎ መጥቷል? እሱ ለተጨቆኑት ቆንኩት አለ፣ አደለ? ጨቋኞቹ አሉ፣ ተጨቋኞቹ ያሉ። የካርል ማርክስ አይዲዮሎጂ የትምግቡ የትም ግቡ፣ ጨቋኛለህ፣ ተጨቋኛለህ። ገና የሆነ ነገር ሲነገረህ የሆነ ቤት ሲገቡ እዚህ ቤት ይሄ ጨቋኝ ነው ይሄ ተጨቋኝ ነው። የሆነ ቦታ የሆነ ተቋም ሲገቡ ይሄ ጨቋኝ ነው፣ ይሄ ተ ስለዚህ ቤተክርስቲያን ውስጥም ገብቶ ጨቋኝ ማህበረሰብ አለ፣ ተጨቋኝ ማህበረሰብ አለ የሚለው ነገር ረጅም ጊዜ ቆይቶ ነበር። ከዛ በኋላ ደግሞ በተለይ በኢህአዴግና ከኢህአዴግም በኋላ በደንብ ስር የሰደዱ ደግሞ ፌሚኒዝም ነው። ወንዱ ጨቋኝ ነው፣ ሴት ተጨቋኝ ነች። ሴት አቆርቋዣ ብለው ማለት ምንም ሴትን ለማልማት የመጣ ነገር አይደለም ፌሚኒዝም። ሴት ልጅ ከተፈጥሯ ከፈጣሪዋ ለይቶና አርቆ የሚጥላት አቆርቋዣ ነው ፌሚኒዝም ምንም በጎ ነገር የሌለው ማለት። ቤተክርስቲያን ውስጥ አሁን ታዲያ በስፋት ስር ሰዶ የሚገኘው እሱ ነው። ስለዚህ ከፌሚኒዝም ተነስቶ ነው የምንማረው የትዳር ትምህርት ራሱ። ማማከር ስራው ራሱ አማካሪ ነን ዘሶኮልዳ ኦርቶዶክሳዊ አማካሪ የሚባሉ አሉ። አሁን ጥሩ ገንዘብ እየሰሩ ያሉ በትዳርን በማማከር ወይ ራስ ግን እነሱ ጥሩ ገንዘብ ይሰራሉ። ኦርቶዶክሳዊ ቤተሰብ ግን ይደከርታል፣ ይጠፋል፣ ይበናል። ቅድመ ጋብቻ ስልጠና እንሰጣለን ተብሎ የሚሰጡ ነገሮችን ብታዩዋቸው ሙሉ በሙሉ የፌሚኒዝም ቅጥቅጦች ናቸው። የሴት አቆርቋሽ ቅጥቅጦች ናቸው። ሴትን የሚያበለጽጉ አይደሉም። ፌሚኒዝም እኔ ሴት አቆርቋሽ እለዋለሁ። ለምን ሴትን የሚያበለጽግ ለሴት የተቆረቆረ አይደለም፣ ሴትን ከተፈጥሯ ከፈጣሪዋ የሚለያት የሚያቆረቁዛት የሚጠላት ስለሆነ ነው። ምንም የሚጠቅም ነገር የለውም ፌሚኒዝም ምንም። ስለዚህ አሁን ይህ ቤተክርስቲያን ውስጥ ገብቷል። ቅድመ ጋብቻ ስልጠና የሚባለው ጋብቻ እንዴት ይመራ ጋብቻ እንዴት ይሁን የሚባለው ነገር ሁሉ የፌሚኒዝም ውጤት ነው አሁን ላይ አሁን ላይ ኑሯቸውን የመሰረቱ ጥሩ ገቢ የሚያገኙ ጥሩ የተደላደለ ኑሮ ውስጥ የገቡት የትዳር አሰልጣኞቻችን ይህንኑ ነው የሚያስተምሩት። ያ ብቻ አይደለም፣ በየአጥቢያ ቤተክርስቲያኑ የሚሰጠው የቅድመ ጋብቻ ስልጠናም እራሱ ይሄ ነው ወይም ይህም ነበር። ነገር ግን በቅርብ ጊዜ አንድ ዜና አይታችሁ ሆነ ማህበረ ቅዱሳን ላይ ላይክ አሳስቧቸው መስሎኝ ነበር። በወቅቱ ከዚህ በፊት ስንሰጠው የነበረ ይነበር የቅድመ ጋብቻ ስልጠና ምናም በቂ አልነበረም፣ እንደምናስበው ውጤቱን አላመጣልንም። ስለዚህ ትንሽ መለወጥ አለብን፣ ማስተካከል አለብን። ማህበረሰባችን እየተጎዳ ነው፣ ይሄ ኦርቶዶክሳዊ ማህበረሰብ እየተጎዳ ነው። ከዛ በኋላ እንዳው አዳምና ሔዋን ወደ ኖሩበት ብንመለስ ወደዛ የሚሆንስ ነገር እስቲ እናስብበት። ማንዋል ነገር ሳያስፈልቀን ቀርም ተባለ ኢንጉድ ፌዝ አስቤበት አስተያየት ስጡበት ሲባል አንድ ስምንት ገጽ ሶስት ጽፌ ላኩ። ለጥፌ ያለው አባውራ ገጽ ላይ ካስታወሳችሁ ማለት ነው። ለካ እነሱ ሌላ ያዘጋጁት ማንዋል ስለነበረ ነው ያን ነገር ያወሩት እንጂ ማኑዋል ሊያዘጋጁ ፈልጎ አልነበር። በኋላ መጣ የሮሚና ስትራቲ አለ። ያው የእሱ ጥንቅጥ ሌላ ነው። እሱ አይና ፍጦ መጣ። እሱ አይና ፍጦ መጣ። እዛ ውስጥ የሚሰራው ስራ ደግሞ ጭራሽ ሙሉ በሙሉ አይኑን የገለጠ ፌሚኒዝም ነው። ግን ከሱ በፊትም ያለው ቢሆን እራሱ የዛሬ 15 ዓመት ቅድመ ጋብቻ ስልጠና የተወሰኑ ቀናቶች እንደዚሁ በተባራሪ ይወስደናል። ሄደን እንደዚህ እንዳሁን በደንብ እያደራጁት አልመጡም። አሁን የተደራጁትን ግን ከሞላ ጎደል እየሰማቸው ነው። አንዳንድ ሰዎች እየላኩልን ነው፣ እየደነገጡ ማለት ነው። ምንድን ነው እየተሰራ ያለው የሚለው አሁን ለምሳሌ በቅርብ የብስራተ ገብርኤል ደርሶኛል። ወደ ሀያ ወደ ሀያ አምስት ሰዓት ምናምን የሚፈጅ ቅጂ አለ እጄ ላይ ያለ እየሰማሁት ነው። እስካሁን ስድስተኛ ሰዓት ላይ ነኝ። እውነቴን ነው የምላችሁ፣ ልብ ያደክማል ልብ ያደክማል። እኔ ልቤን ይደክመኛል አንዳንድ ጽሁፎች ሳነብ ሀገራችን ያለችበት ሁኔታ ሳስበው ምንም ማድረግ የማልችልበት ደረጃ ላይ ከመጽሐፍ ውጭ ምንም ማድረግ የማልችልበት ደረጃ ላይ መሆኑ ሳስብ ልቤን ያመኛል። ሊትራሊ እውነቴ ነው የምላቸው እና አቁሜው ትንሽ ወጥቼ ወክ አረጋለሁ ምናምን ላይብራሪ ውስጥም ስቀመጥም ቤቴም ሞኜ ማለት ነው። ይህም የሰማሁት ልብ ያማል። ምንም እኮ ምንም ኢትዮጵያዊ ኢትዮጵያዊ እሸት ምንም ክርስትናዊ ይዘትም የለው የመጽሐፍ ቅዱስ ቃል ስለተሰገሰገበት ነው እንጂ ፍጹም ፌሚኒስታዊ አይዲዮሎጂ ነው በቃ ፍጹም የእኩልነት ተረትተረት ነው የተቀመጠበት እዛ ውስጥ ማለት ነው። ወደፊት እንደ እግዚአብሔር ፈቃድ ወደፊት ኦዲዮኑም እያሰማዎቹ በዛ ላይ ያለኝን አስተያየት ደግሞ ሰጣችኋለሁ። በተለይ ብስራተ ገብርኤል የተማራችሁ ተማሪዎች ምንድን ነው የተማራችሁ ትምህርት? ይሄ ነው ትዳር መምራት ማለት መሪነት ማለት ይሄ ነው። እዛ ውስጥ ያለው ቤተክርስቲያን እንደወደዳት ክርስቶስ ቤተክርስቲያን እንደወደዳት ባልም ሚስቱን ይውደስ ይባል። እንደዚህ አይነት ሄት የመጣ ነው። ኢትዮጵያውያን አባቶቻችን እንደዚህ ነበሩ የኖሩት። እኛ እኮ ትዳራችን እየተበደለ ያለው ትላንትና ዛሬና ትላንትና ምናልባት ሀምሳ ዓመት ውስጥ ነው እንጂ ከዛ በፊት እኮ አልነበረም። ሀምሳ ዓመት ውስጥ ነው እኮ አሁን ትዳራችን መከራውን እየበላ ያለው። ስለዚህ ስለ ቅድመ ጋብቻ ስልጠና ትምህርቱ ክለሳ ይደረግበት ሲባል እቺ ሀምሳ አምስት ውስጥ የመጣችው በሽታ ብንችል እንዳው እነሱ ከኖሩት ጋር አገናዝበን ማስተካከል እንጂ የእነሱ እኮ አልነበረም። እነሱ ሀገራ እኮ አቆይተውልናል። እነሱ እኮ ቤተክርስቲያን አቆይተውልናል። እነሱ እኮ ድንበር አቆይተውልናል። እነሱ እኮ ቋንቋን፣ ስልጣኔ፣ ስንት ነገር አቆይተውልናል። እነሱ እኮ በአንድ ትዳር አስር ልጅ ወልደው አቆይተውልናል። ዛሬ አንድ አንድ ባልና ሚስት ሁለት ልጅ ለመሆን መከራቸው ነው ያሉ። ሁለት ልጅ ለመውለድ መከራቸው ነው ያሉ። ገንዘብ ቸግሯቸው አይደለም። ይህ ገንዘብ ችግር አይደለም። ገንዘብ አታንሱ። አምስት ልጅ ለምን ዱም አልላችሁም? እንደው ገንዘብ ነው ልትሉ ስለምትችሉ የገንዘብ ችግር አለ። ምን ነው ሀብታሞቹ ክርስቲያኖቹ ይወልዳሉ እንዴ? አይወልዱም። አይወልዱም። የተማሩት ምንድን ነው? የተማሩት ሙግት፣ ፉክክር፣ ዴፍኔት። ይህንን ሌላ ቀን እናወረዋለን። በተረፈ ግን በተረፈ ግን በሌላ ቪዲዮ የምመለስላችሁ እንግሊዝ ሀገር በተለይ ቸርች ኦፍ ኢንግላንድ የእንግሊዝ ቤተክርስቲያን አንግሊካን ቤተክርስቲያን እንዴት አድርጋ እንግሊዛውያን እንግሊዛውያን እንዴት አድርጋ እንዳፈረሰቻቸው ወይም ደግሞ እንዳጠፋቻቸው እንግሊዝን ራሱ እንደ ሀገር እንዳትቀጥል እንዴት እንዳደረጋቸው እንዳደረገቻ ትነግራቸዋለሁ ነግራቸዋለሁ ያ ደግሞ እኛም ሀገር እየመጣ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሌላ ማንም አይደለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራሷ ኢትዮጵያዊነትን፣ ኢትዮጵያዊ ቤተሰብን እንዳይቀጥል እያደረገች ነው። ጭራሽ ደግሞ አሁን በተለየ ስሙ ኦርቶዶክሳዊ ቤተሰብ መመስረት እያሉ ኦርቶዶክሳዊ ቤተሰብን የሚኑትን የትዳር አማካሪዎች ስማቸው አለኝ፣ ዝርዝራቸው አለኝ። ምን ምን እንደሚሰሩ አውቃለሁ በደንብ እንጠራከር ብዬ ነው። በህግ የምንጠይቅበትም ቀን ሊመጣ ይችላል። ኤኒዌስ ግን በአንደኛ ደረጃ በአንደኛ ደረጃ በአንደኛ ደረጃ ትውልዱን ከፈጣሪው ከተፈጥሮ እየለየ ያለ ተቋም ቢኖር ቤተ ክህነት ነው። በተለይም ደግሞ ኦርቶዶክሳዊ ቤተሰብ፣ ኦርቶዶክሳዊ ማህበረሰብ ኦርቶዶክሳዊ እህህ ኦርቶዶክሳዊ እንመሰረታለን እንገነባለን የሚሉት አካላትን በአይነቁራኛ እዩ። ቀላል ስራ፣ ቀላል ጥፋት እያጠፉ አይደለም እነዚህ ሰዎች። በተደጋጋሚ ደብዳቤ አስገብቻለሁ። በተደጋጋሚ አብረን መስራት መመካከር እንችላለን ብያለሁ። አንተ ማነህ ምን ያጎበረብነህ ማለት ይቻላል። ማንም የለም፣ ከኋላዬ ማንም አይዞህ አይለኝ ሰው የለም። ልክ ያልሆነውን ነገር እየታየን ስለሆነ ነው እየተናገርኩ ያሉት። ጥፋት ግን እየመጣ ነው። ትውልዳችን እያጣን ነው። ትውልዳችንን እያጣን ነው። ትንሽ ተስፋ ያለኝ እኔ እድሜያቸው ሀያዎች ውስጥ ያሉት ትውልዶች ነው። በተቻላችሁ መጠን እውነትን ፈልጉ። ብዙ ወዳደሮች በዝተውብናል በመካከላችን በጣም ብዙ በጣም ብዙ ልናምናቸው ለማመን የሚከብዱን ባይሆኑልን ደስ ባለ ሊቅና ሊቃውንት ናቸው ባልናቸው አፋችን ሆዳደር ናቸው ስንላቸው እንዲያው ይጎረብጣል ይከብዳልም። ስለዚህ ሶስት አየን። የሰው ልጅ ተፈጥሮን አውቆ ቢሰለጥንበትና ቢበለጽግበት ምን ይሆናል ብያቸዋለሁ። ኃይለኛ ንጉስ፣ ቅዱስ ይሆናል። ምንም የማይፈራ ምንም የማይጠራጠር ምንም ለምንም የማይንበረከክ ነገር ግን ይህንን ኃይለኝነቱን ንጉስነቱን ቅዱስነቱን የማይፈልጉ ተቋማት አሉ። እነሱ እነማን ናቸው? ደግማችሁ ስሙት።